ሩታና ጸጌ ሜሬንና ኢሳቅን ፕራንክ አድርጓቸዋል። ዛሬ በሩታ ቤት ቪዲዮ ይለቀቃል ብንል ነበር፣ በሩታ ቤት እንግዲህ አልተለቀቀም። አንድ ስምንት ቀን ሆኖታል። ስለ ሩታ ቪዲዮ መጥፋት እንግዲህ ሁላችንም ያው ለምን ጠፋ ምናምን እያልነ ብዙ አጀንዳዎች አንስተን ነበር። ትናንትና እንግዲህ አብሬሽ መልስ ሰጥቶበታል። ምንም ነገር እንከን የለበትም ወይም ተጣልተን አይደለም ወይም ምንም ነገር ሆነን አይደለም ብዙዎቻችን እንግዲህ ተጣልተው ነው ምናምን ነገር እያልነ ነበር። እንግዲህ አብሬሽ መልስ ሰጥቷል። ወነሱ ተስማምተው ስለሚሰሩበት ነገራችን ላይ ሊጣሉ ይችላሉ፣ ግን ከበቀደም በኢሳቅ ቤት የተለቀቀው ቪዲዮ ለምን ቪዲዮ ጠፋ ለምን እያልን ነበር ስንኮምቴ ነበር ማለት ነው። እኔ ግን ያው ተናግሬያለሁኝ የሆነ ነገር መቶበት ሊሆን ይችላል ወይም ኮፒራይት ወይም እንደዚያ እንደዚያ ነገር ብዬ ነበር። ያው እንግዲህ ሀብርሽም ተናግሯል። ዛሬ እንግዲህ ሩታና ጽጌ ሜሪንና ኢሳቅም ፕራንክ አድርገዋቸዋል። በጣም ደስ ይላል። እንግዲህ ዱባይ ከገቡ አንስተው ያው ትንሽ በተለይ ይህን አራት ቀን አምስት ቀን የተለቀቀው ቪዲዮ በጣም ይደብር ነበር። እነሱ ሊሞሸሩ ወደው ሊዝናኑ ወደው መልሰው ያንን ስራ መጀመራቸው ያው ሁላችንም ለምን እያልን ጥያቄ አንስተን ነበር። ያው አንድ ሰው ከሀገሩ ሲሰራ ሲሰራ ይቆይና ከዚያ በኋላ ወደ አሜሪካም ሆነ ዱባይም ሆነ የትም የትም ሀገር ያው ሊዝናኑ ነው ይሄዱ እንጂ፣ ያው ስራውን ያው ኢትዮጵያ ቢቀጥሉበት በጣም ደስ ይላል። ለምን ኢትዮጵያ በጣም ደስ ይላል ማለት ነው። ግን ከዚህ አንደኛ ሙሽራ ናቸው፣ ሁለተኛ ሙሽራ ስትሆኑ ደግሞ ያው ማረፍ አለባቸው። የሆነ የሆነ ነገር አለ አይደለ እና ለምን እንደዚህ እየሆነ ብለን ነበር። ዛሬ እንግዲህ በጣም ደስ ይላል። በተለይ ኢሳቅ በጣም አሳዝኖኛል ማለት ነው። እንዴ ለካ ሜሪም እንደዚህ ፈሪ ናት እንዴ ሜሪ ፈሪ ወይ ኔ ሜሪ አሮጠቻ ፈነጠዘች። ለማንኛውም በጣም ደስ ይላል። ተናፍቃቸዋል። ይሁን አንዳንዴ ነው መቻችበት ማ አካባቢ እኛ ነው ላይ ያልገባው ኢንሻአላህ ገባለው ይሄ ተስፋ አድርጋለሁ። ግን በጣም በጣም የተናፍቃቸው ማተወሩታና እንግዲህ ዳኒም ያው አዲስ አበባ ሄዷል መሰል፣ ጠፍቷልኝ። አዎ ጠፍቷልኝ። አኪድ ሄዶ ነው የሚሆን። ትናንትና እነ አብርሽና እነ ሩታ እንግዲህ የዳኒን ጓደኛ ወይም ፍቅረኛ ብሎ ያስተዋወቀን ልጅ ትናንትና ያው ለመሄዳቸው የመሄጃቸው ቀድም እየደረሰ ስለሆነ አስታርቋልኝ አብርሽ። በነገራችን ላይ አብርሽ በጣም መልካም ሰው ነው፣ ማትንዶ ሰው ዝም ብሎ ይፈርድበታል እንጂ በጣም በጣም መልካም ሰው ነው እና ቤተሰቦች ለቤት አዲስ ከሆናችሁ ሰብስክራይብ ላይክ እያደርጋችሁ እኛንም አበረታቱን። እንግዲህ እስቲ በቀጣይ በሌላ ርዕስ እስከምንገናኝ ድረስ ቤተሰቦች፣ እወዳቸዋለሁ እያገብራቸዋለሁ። ለዚህ ስ ደግሞ አዲስ ከሆናችሁ ያው እንደተለመደው ሰብስክራይብ ላይክ እያርጋቸው አበረታቱ። ነገ በሩታ ቤት መለቀቅ አለበት። ሩታ ሳምንቷ ይበቀደሙ ተደለተ ያው ግን አብሬሽ ይመለሳል ብሏልኝ። ኮፒሬት ከያዘ ያው አስተካክሎ ምናምን ነገር ሊለቀቅ ይችላልኝ። ግን ተለቀቀም አልተለቀቀም ዛሬ መለቀቅ ያለበት በሩታ ቤት ነው። ግን እነሱ አራት ናቸው፣ አምስት ናቸው። አምስት ስለሆኑ ተለተ የደረሳቸው የሚሆኑ የሩታ ስምንት ቀን ዛሬ እና በተለይ ደግሞ ቪዲዮ ምናምን ነገር ሲጠፋ ትንሽ ቀዝቀዝ ይላል። ለዛ ነው እነሱ እንግዲህ ከተመቻቸው እኛም ተመችቶ እያየንላቸው ነው። እና ቤተሰቦች ቪዲዮ ላይ ቪዲዮ እስከምንገናኝ ባይባ